በጋና የሚኖር አንድ ሰባኪ ነኝ ባይ ነብይ ነኝ ባይ ፐብሊክ ላይ ወጥቶ በሚዲያ ይሄ ሰውዬ ከልጆቹ ከልጁ ጋር መሞቱ የእግዚአብሔር ፈቃድ አይደለም ብሎ እግዚአብሔር ነግሮኛል። ኦኬ፣ ጥሩ መቼ፣ ይሄ እግዚአብሔር የሚገርም እግዚአብሔር ነው። ፈቃዱ ያልሆነ ነገር ፈጽሞ፣ ከዛ በሙዬ በኩል ሄዶ እንደገና የሚያስተካክል እግዚአብሔር፣ እኔ ኬት የመጣ እግዚአብሔር እንደሆነ አላውቅም። ይሄ ሰውዬ አለ ከነ ልጆቹ እንዳስነሳው እግዚአብሔር ደግሞ ጨምሮ ነግሮኛል። ግን ይሄ የሚሆነው አለ የሀብቱን አስር ፐርሰንት የሰውዬው አስር ፐርሰንት ካልኩሌት ሲደረግ ስልሳ ሚሊዮን ዳላር ነው። ይሄ አያስቅም? እኔ እናንተም ብሆን ልብሴን አውልቄ ጥዬ ወይ ተብሎ ነው የሚጮኸው። ነው የሚባል ፈን የትስናት ፈን ግን የእግዚአብሔር መንግስትን ጉዳይ የጣለ ቸርች ችግር የለባት። ሲኤንኤን ዘገበው ይህንን፣ ቢቢሲ ዘገበው ይህንን። እኛ ሀገር ቢሆን ቀስ ብለው ለቅሶ ደራሽ መስለው ገብተው አስነሳ ብሎኛል ብለው ሄደው ጉድጓድ አስቆፍረው ሲጮሁ ሲጮሁ ለእስር ቤት የወረዱ ማዕት ናቸው። ምንድን ነው ይህን ሁሉ የሚያደርገው ያላችሁኝ እንደሆነ ይህን ሁሉ የሚያደርገው ነዋይ፣ ፍራንክ፣ ገንዘብ ደቀ መዝሙር

በቃ ጅቦ መሄድ ሲወጣ ማጨብጨብ ሲወርድ ማጨብጨብ አንድ ቃል ተናገረ ማጨብጨብ ማፏጭ ምን እና ይሄ ሰው ቢስት አይገርምም። ይሄን በመስጠቴ የሚሊዮን ወይም የቢሊዮን ባለቤት እሆናለሁ በሚል የችርቻሮ የንግድ ልውውጥ አይምሮ ሆኖ መስጠት የለበት። በፕሮጀክቱ ካመነበት በአገልግሎቱ ካመነበት አገልግሎቱ ፍሬያማ መሆኑ እግዚአብሔር መንግስት የሚያሰፋ ሰዎችን የሚደርስ መሆኑ ካመነበት እኔ ለምን ኮንትራክት አላደረግም የሚል ትክክለኛ ሀሳብ ይመስለኛል። አፉን የነብዩን አፍ ልክፈት ላስከፍት ተብሎ የሚደረግ ነገር በጣም ከመንፈሳዊ ነገር የወረደ ነው። ጥንቃቄ ይደረግ፣ ሰዎች አይመለኩ። ፐርሶናሊቲ ከልት ማለት ሰዎች ሲመለኩ በቃ ልክ እንደው የሚያሰኝ አይነት ገና ሳየው በቃ ይለኛል የሚል አይነት እንዲህ አይነት ነገር ሚዲያ የምንወራወራቸው ድሮም አላማረብን፣ አሁን ደግሞ አባ ሰው መልካችን ማበላሸት ማለት ነው። እንዲመለሱ ድሮም የሚነቅፉ ደግሞ ተጨማሪ ምክንያት አገኘሁ። ምንም ነገር ቢደረግብኝ ምላሽ ላለመስጠት እኔ መሆን እላለሁ። ምላሽ ላለመስጠት እግዚአብሔር አንተ ፍረድ። እኔ የመጨረሻው ዘመን ስደት ይበዛል ብቻ ሳይሆን የሚያሳስበኝ ስደትን መቋቋም የማይችል ጡንቻ ቢስ የሆነ ክርስቲያን ማፍራታችን በራሱ ጉዳይ ላይ የተተበተበ ነገ ጠዋት ምን እበላለሁ ብቻ የሚያስጨንቀው አለባበስ የሚያስጨንቀው በባንክ ያለኝ ብር ስንት ይወባዛልኝ ይሆን ምናምን። እኔማ የተመቸኮ ነው ለአውሬው በጣም የተልፈሰፈሰ በትንሹ የሚያኮርፍ ትንሽዬ ነገር የሚያስኮርፈው ትንሽዬ ነገር ኤክሳይት የሚያደርገው በጭብጨባና በሞቅታ የሚኖር ያው ልቀቀው የሚባል ሞቅ ሞቅ አድርገው በሚል ብቻ የሚያዝ ሞቅታው ሲቀዘቅዝ አብረው የሚቀዘቅስ እንደ ፈንድሻ አይነት ነገር የሆነ ሙሉ የሚመስል ግን ስትይዘው ባዶ የሆነ በጣም የተልፈሰፈሰ በጣም የተልቆሰቆሰ ራስ ወዳድ የሆነ ማይጸልይ፣ ማይመሰክር፣ ማይተጋ ቸርች ለመምጣት ሚሊዮን ጊዜ የሚለመን ለማገልገል ስንት መከራ የሚበላ የመጨረሻው ዘመን ስደት ስለሚበዛ የመጨረሻው ዘመን አይነት ጠንካራ ክርስቲያኖች ሁኑ ወንድሞች ናቶች። የጸና ማለት የጸና ምን ማለት ነው? የጸና ይሰበካል፣ ወንጌል ይሰበካል። ደቀ መዛሙርቱ እንዴት ይኑሩ? ይጽኑ። እስከ መጨረሻ የሚጸና እርሱ ይድናል። ምን ያደርጋሉ? የመንግስት ወንጌል ይሰበካል? መጽናት ማለት ኦን ዘ ኦፌንሲቭ መጽናት ማለት መስበክ መጽናት ማለት ማገልገል መጽናት ማለት መናገር መጽናት ማለት ለእግዚአብሔር መቆም መጽናት ማለት ፓሽኔት መሆን መጽናት ማለት ቫይብራንት የሆነ ክርስትና መጽናት ማለት በክርስቶስ ፍቅር መጋጋል እሱ ነው ክርስትና ማለት እሱ ነው መጽናት ማለት የመጨረሻው ዘመን ምልክት ምን አይነት ነው የመጨረሻው ዘመን ምልክት ስደትና መከራና ጭንቀትና ስደት መብዛት ነው ክርስቲያን እንዴት ይኖር ይጽና ምን ማለት ነው ይስበክ ምን ማለት ነው ይጽና ምን ማለት ነው ኦን ዘ ኦፌንሲቭ ኦን ዘ ኦፌንሲቭ